ሴት ከባድ ነሽ። በቃ በጥቅሉ እያልኳችሁ ነው ቤተሰቦች፣ እና እንደገና ደግሞ እየጠጣችሁ ምናምን። መቼም የሰው ልጅ ሲዝናና ሊዝናና ነው የሚወጡ አይደል? የፈለገውን ሊያረግ ምናምን ነው እንደ ሴት ጓደኛ። ከዛን ጠዋት ላይ ወጡ እንዳማረላት ሁሉ ትላንት እኮ እንደዚህ እንደዚህ ያደረግና ትልና ልክ የተጣላሻት ጊዜ ከበደች እኮ ወይ ደግሞ ሞሬናዬ እኮ እንዲህ እንዲያረገች ብላ ትወጣለች። ወንድ ግን እናቴ

ምን ባልሽን ተቀምተሻለ እናቴ? ከአንድ እኔማ ስንቴ እናቴ ስንቴ ሞክረውብኛል ባሌን። እናቴ ባሌ ወበዙ ነው ነው እንጂ። ከዛ በኋላ ነው እኮ እኔም ሴቶች የማልወዳቸው። እንዴት ሊቀሙሽ ይችላሉ? አረ የምሬን እኔ ደርሶብኛል ፍርዬ፣ ቅምት ቅምት፣ በእውነት ማለት አሁን በጣም ወዳ ጓደኛ የነበረች ነው። በጣም እኔ ሰው ስወድ ልክ እንዳንቺ ነኝ ፍርዬ። እና ልክ ሽኖስ የስራ መውጫና መግባት ሰዓቴ ልክ እንደ ሞርኒንግ ቁርስ በልቼ ምናምን ወደ ስራ ሲሄድ፣ ልክ ቢጃ መዋል ለብሳ ቤብዬ የለችም እያለች መጣች። አጭር ቁምጣ ለብሳ ኦኬ። ከዛን ደግሞ ነጭ ደግሞ ታውቂያለሽ፣ እናቴ ውሸት አያውቅም። ነጭ ነው። ኖ ቤቢዬ፣ ነጭ እኮ ነው የኔ ባል እኮ ነጭ ነው። እና አልጋ ላይ ሰንፈሽበት ነው እንጂ እኮ ነጮች እኮ ለምትል ከናይ ቶክ ምን ነው ቆንጆ። ለመፍረድ ቸኮልሽብኝ እኔ ላይ እህች ላይ። እሺ በቃ አልጋው ነው ዋናው ብዬ ነው። እንዴ ታቄል፣ በዚህ ሰዓት እኮ እሷ ስራ ነች። ግን ከፈለግሽ አይካን ኮልኸር ምናምን ነገር ይላታል አይኖ። እሷ ኦኬ በቃ ስለዚህ ዝም ብለን ቡና እንጠጣና እናውራ ትለዋለች። ከዛን እኔ ደግሞ ስራ ላይ ስሆን ብዙ ጊዜ ስልክ ሳይለንት ነው ሁሌ። ከዛን የራሱ እንትን ስላለው ኮድ አለንና ልክ የሱ እንትን ሲል አዩና ኢቨን ራሱ ለውጣን ሁሉ ብዬ ሳልል ኖሩ ውጭ የመጣሁት ቤቴ ስመጣ እግሮዷና ጭኗና ጭኗና አጠላልፋ ቁጭ ብላለሻለች። እንዴ አይሴ ወር ሀፕን ምን ታደርጊያለሽ በዚህ ሰዓት? ምና ምስለ እናፍቀሽኝ እኮ ነው አንቺን ብዬ የመጣሁት አለች። ወተፋክ ታውቂያለሽ እስኬጅ ዋሌን እንዴት ነው በዚህ ሰዓትን የምኖረው? ከዛ ምን አለ እሱ ቤቢዬ ቱ ቢሆንስት ውጪ በቃ ከዚህ በኋላ ችልሽ ከፊቷ ላይ ማለት ነው፣ እንድትመጣ አልፈልግም እና ቻት አላረገብሽም ማለት እኮ ነው። አላረገም እንዴ እንድትመጣ አልፈልግም አለ። ዋይ ምናምን ነገር ስለው ኖ ኖ ኖ ኖ ኖ እቺ ጓደኛ መተውን ሴት አረለች ምናምን አለ። አይኗን ነበር ማጥፋት ይሉሻል። አረ ምን አይን ማጥፋት አስፈለገ እንዴ ከዛን አይቶል ሀር ይነዋት ከዚህ በኋላ አም ኖት ዮር ፍሬንድ ኒሞር ነው ያልኳት። በቃ አም ሶሪ አም ኖት ጎነ ቢ ዮር ፍሬንድ ኒሞር። እኔ ደግሞ ብታ የልጄ ክርስትና ጊዜ ባሌ የሆነ ቤት ሄደ ማለት ነው፣ ወንበር ሊያመጣ። ከዛ ቁጭ በል ብላ ጭኑን ያዘችው እንደዚህ። አበሻ፣ በኢየሱስ የልጄ ክርስትና ቀን ችንናት ድብን አርገሽ ዝም ብለሽ በቦክስ ጠብጥበሽ ጠብጥበሽ መጣል ነው እንጂ ምን የጠበጥባት አለው? ኖርማል ነው። የት አባቱ ይሄዳል? አልሄድም። ምን አለ መሰለሽ ፍርዬ፣ አንድ ነገር ሴቶች የማይገባን ነገር አለ ማሰብ እራሷ ስህተት ነው። እንዴት ነው ይጓል። እኔ እኔ ሚዲያ ላይ ነው ማውቅሽ ፍርዬ። ነገ መጥቼ ጀርመን መጥቼ አግኝቼሽ ብበላ እኔ አንቺ ትከብጂኛለሽ ለኔ እኔ ማለት ነው ዳስሜ። በቃ በጣም ነው የሚደብረው። እንዴት ነው የአንቺ ያልሆነን ነገር የሰውን ህይወት የምትሞክሪው? በጌታ በኢየሱስም መድኃኒዓለምም አይወድም። በቃ አይባረክም። የአንቺ ያልሆነ ነገር የሰው ነገር ጥሩ አይደለም። የእውነት ነው የምነግርሽ። የፈለገ ነገር ቢሆን የአንችን እግዚአብሔር ባርኮ ይስጥሽ። ሸፋፋ ሆነ፣ የፈለገ ሆነ፣ ምን ሆነ፣ የአንችን ብቻ ይስጥሽ። የሰው አይሁን። ገብቶሻል? አዎ ቆንጆ ቲንግ ይሄ በጣም ከባድ ነው። ፍዬ ስኖ ኢዚ እንደምታስቢው አይደለም። እኔ ሌላ ሰው እኮ ቢወስደሆን ያረውን ኬር። እንዴት ነው ግን ጓደኛሽ አብራሽ የበላሽ ተቸግረው ያስተኛሻት ምን ያደርግሽላት ሰው እንዴ? በብዬ የለችም ብላ በቁምጣ ጡቷ ጡት ማሳዥ አርጋ የመጣሽ ልጅ እንዴት እንደደነገጥኩኝ ሳያት እጄ ሁሉ ተንቀጠቀጠ እንጂ እንዳልሳሳት ብዬ ያ እውነት ነው ያሳስታሉ እኮ ሴቶች እንዴ በቃ የመጨረሻውጭበ ሀብታ ምን አይታበት ነው ምን አይታበት ነው እንጅ እናቴ ፍቅራችንን ቀንታ ብነ ነው እንጅ እንጂ ሀብት ምናምን አይደለም አረ እኛ እናቴ እኛ ጋር ፍቅር ብቻ ነው ያለው ሀብት እግዚአብሔር እጅና እግር ከሰራሽ ገንዘብ ይመጣል ነብሴ ፍቅር ነው ዋናው ገንዘብ ተራ ነገር ነው የእኔ ቆንጆ የሰው ልጅ ከሰራ ገንዘብ ይመጣል። ዋናው ፍቅሩ ነው መተማመኑ ነው ይህ ነው አዎ። ግን እሱ ያሳያት ፊት ነው የሚወስነው። እያሉስላላ ነገርኩሽ እኮ ቢያሳያት ኑሮማ እንደሌላ ወንድ ቢሆንማ እኮ አስገብቶ ድብና እርጎ የነፋትና ቻው። ምንም ነገር ሀፕ እንዳልሆን ማድረግ ይችል ነበረ። ፊምን ግን እሱ ያደረገውን የጋን የደወለው ደንግጦ ማለት ነው እንደ ራሱ አልፈልግም ነው ያለው። ነጭ ደግሞ ታውቂያለሽ እንደዚህ ነገር አይመቻቸውም። ኤሬዝ ወር ኤሬዝ ይሄ ይወድሻል ማለት ነው። እንደዚህ እንዴ ነብሴ፣ አማራ እኮ ነኝ፣ ባላንቴና እኮ ነኝ ነብሴ። እንዴት አይወድም ብለሽ ነው? ወዱ ይወዳል። የስራው ባህሪ ነት ያለሽ ገና ከስራ መጥቼ ባሌ ልሸኝ እኮ ሰላሳ ደቂቃ ቀርቶኝ አንቺ ጋር ገቡ። ችግር የለውም እና ለእናቶ ወንድም አንድ ልጅ ቤቢ ልጅ ለምን አትወልጂም? አንድ አሁን ተይ እንጂ። ሀያ ሰባት አመት ሲሞ ላይ ነው ሞልድ ሁለት አመት ይቀራኛል። በቅድ ነው ልጅ የሚመጣው ዝም ብሎ አይደለም። ፕላን የሚባል ነገ አሜሪካ ከገባሽ ነው ወይስ ከወጣሽ ነው? አሜን ትወኒ ፋይቭ። የተወለድኩት ሴፕቴምበር ሶስት ነው፣ ዘጠነኛ ወር አስራ ዘጠኝ ዘጠና ዘጠኝ ነው የተወለድኩት። አሜን ትወኒ ፋይቭ ኦኬ።

ከፈችላቸው እስኪ ሲደንግጡ ሲያዩኝማ ይደነግጣሉ አስደንግጫቸው አሁን ገምቱ ጋይስ አሁን ገምቱ ይኸው ኧረ ይኸው እናቴ እናቴ ቁንል መልክ እናቴ አመድ የለ ምን የለ እና አርባ መስላለሁ እስኪ ንገሩኝ አሁን ሰላሳ አምስት ተደርጎልኛል አምሳ አረጉልሻ አሁን የኔ ቆንጆ ሮዚ ሮዚዬ፣ ዩ ራይት ነው እውነትዎ። እንኳን ሀያ ሁለት አይደለውም። አሜን ትወኒ ፋይ ሀያ አንድ ሀምሳ አሜን። የዛ ሰው ይበለል እንግዲህ፣ ሀያ ሶስት የሚሉ አሉ እኮ ትልቅ ትልቁ ናት። አረ ችግር የለውም እናቴ፣ ያደለው ነው እኮ አልኩሽ። የዛ ስደርስማ ሀገሬ የት እና የት ደርሼ ሀብታሙኛለሁ። በሀምሳ አመቴማ ስንት ሰራተኞች አሉ ይመስልሽ? አገሬ ገብቼ ዩሉክ ቨሪ ያንግ ትልሻለች። ቃልዬ ሁሌ ፖዘቲቭ ኮመንት ነው የምትናገረው። የተማረ ማኮ ደና ሰው እኮ አለ። አይ እናንተ ሰዎች ኢንስታግራም ሳቅሽ ሀያ አምስት አመቴ ኢንስታግራም ላይ ሳቅሽ ሀያ አምስት አመት ይልሻል። ያስቃል በጣም። ጭራሽ ራሱ የለኝም እንጂ ራሱ አፑ ራሱ መቼ ሀያ አምስት አመት ሞላው ሲጀመር? አፑ አራያ ጅቦ ናገባ ጅቦ ምን ሆነ ነው አዳማጭ ይሆን ከቁጭ ምን አልሽኝ? እና እንደዛ ነው እልሻለሁ። ከስታፕ ታፕ አድርጉ እስኪ ሀምሳ ሺህ እንሙላ። ቤተሰብ ቲም ወርክ። ከሰላሳ በተአምር አታልፊም። ፓርቲ አደረጉ እንደ ጎረ ቤቶች ሙዚቃ የሰማሻል አራ ይሰማል። እኔ እንጃ። ሀበሻ አግብታ ፈታለች አቃታለሁ ይሉሻል። ስንት ሀበሻ አግብታለች ወይ መስጊድ ነኛል አሳምቡስታ እየበላ ነው ዩጋ- ሶፋኒ አሮጊት መውጠሻል ደግሞ ሚላለ እነሱ ልቅ አንቺ ነሽ ምታስቂ። እኔማ እንዳንብላቸው እኮ ነው የሚጽፉት እኮ እንዳንብለ የሚጻፈው እኮ ጋይ። ስለዚህ ማንበር በግዴታ ነው። አተኝም እንደ እንዲህ ብዬ ወገቤ እኮ ያመኛል እኮ። በኋላ ላይ ኮመንት ለማንበብ እገባለው፣ ውስጥ አይ ነው ዩ አር ፈኒ ብላሻለች። ዩ ዩር ፈኒ ሜሮኔና፣ ቤቢ መጠጥ ከጀመረች ሞሬና ነው የሚለው፣ ቤቢ አይደለም የሚለው፣ ሞሬና ሚያ ፍሬ በዘጠና ሰባት ምርጫ መርጣለች ይለኛል። መድሀኒ ያለምን ነው የምነግራችሁ። ኧረ በስመ አብ ከፋኝ እንደዚህ ሆነ እኮ ሲል አይዙሽ ይላል። እናቴ ከፋኝ እኮ ስትያት፣ እናቴ ልደቁስሽ፣ እዛው ላይ ልጨምርብሽ ነው የምትል ሴት። እና ስደት ላይ ያላችሁት ወንድሞች፣ ሴት አያስፈልግም፣ ወንዶች ናቸው። ወንድ አረረረ። እናቴ እድሜያችሁ ይብዛ። ምንድነው ኖት ኤቭሪዎን ደ ሴም። ኧረ አምቴልን ዩ ከመቶ ዘጠና ፐርሰንቱ እንደዛው ነው። ሴት ልጅ አምቴልን ዩ ስትለወጭ እንኳን እንደ ሷ ሁኜ ልለወጥ አይደለም የምትለው እንዴት አድርጌ የተለወጠችበትን ህይወቷ አላበላሽ ነው የምትለው ስትሩ። እኔ በጣም ነው ወንዶች የምወዳቸው። የፈለግሹን ብትሆኝ ሳት ብሎሽ እንኳን ወጠሽ እየተዝናናሽ የኔ ቆንጆ ይሄ ልጅ ያምራል፣ እንኳን ስትያት ምን ትልሻለች? የሴት ልጅ ጉድኩ አሀ እና እንደ በቃ ሂጂና፣ ወይ አውሪው አንቺ ትልሻለች፣ ሂጂና አውሪው። ከዛ መችስ አንቺ ጓደኛ አይነች ብለሽ ብላኛለች እንግዲህ፣ ዘና ልበል ብለህ ስትይ፣ ምስጊን አይደለች መቼስ። የፈለግሽውን ትሆኚና ትዝናኝና ምናምን፣ ኔክስት ዳይ ላይ የሆነ ወሬቨር ሀፕን ዩ ሀብ ሶምቲንግ ሮንግ ወሪዩ፣ ምን አረው ሀበኒ ሮንግ። ከዛ ምን ትልሻለች እንዴ፣ እንዴት ነበር አዳሩ? በቃ አሪፍ ነው። አንቺ ደግሞ ጓደኛ ነች ብለሽ አሪፍ ነው ተመቸኝ ምናምን ስትያ ምስኪን አይደለን መቼስ አንዳንዱ ሴቶቹ ጓደኛ ነች ጓደኛ ታምና ተሙታ ነዋ ባልሽን ነጠቅ። ወሪ ሴ ባልሽን ነጠ ይነጥቃ። እንዴት እናቴ ባልማ ከተገኘ